ናዮ በሚል መጠሪያ በቲክቶክ በኩል የምትታወቀው ወጣት ከነ ጆን ዳንኤል ጋር ወደ እስር ቤት ከገባች በኋላ ስለ እሷም የተለያዩ መረጃዎች እየወጡ በስፋት ስንመለከታቸው ነበርም። በተለይ እስር ቤት ውስጥ በነበረችበት ጊዜ ነፍሰ ጡር ሴት በመሆኗ በርካቶች በከፍተኛ ሐዘኔታ ውስጥ ሆነው ከእስር ቤት ወጥታ ልጇንም በሰላም እንድትገላገል በጸሎት አብረዋት ነበሩም። በኋላም በዚያው በእስር ቤት እያለች ልጇን ወለደችና እንደገና በዋስተፈታ ወደ ቤቷ ገብታ ከቤተሰቦቿ ጋር ተቀላቅላም ልጇንም በማሳደግ ላይ እንደነበረችና ክሷንም ውጪ ሆና ስትከታተል ቆይታ ነበረ። አሁን ደግሞ በመጨረሻ ልጇን ትታ እንደገና ወደ እስር ቤት መግባቷ ተገለጸም። በትናንትናው ዕለት ለመሆኑ ምንድን ነው የተፈጠረው? እንደገና ወደ እስር ቤት የገባችበት ምክንያትስ ምንድን ነው? ልጇና ቤተሰቧ ያሉበት ሁኔታስ እንዴት ያለ ነው? ከዚሁ ጋር በተገናኘ በእስር ላይ የሚገኘው ጆን ዳንኤልና ጓደኞቹ ምን ላይ ናቸው? የፍርድ ውሳኔውስ ምን ላይ ደረሰም? በነገው ዕለት ለፍርድ የሚጠበቀው ውሳኔስ እንዴት ያለም ይዘቶችን ያካተተ ነው?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 እንዲህ ተሰይም ያለሁ በዝርዝር ወደምንመለከተው ጉዳይ እንሻገር። ትክክለኛ ስሟ የዲዲያ ነጻነት ተብሎ እንደሚጠራ መረጃዎች ይጠቁማሉ። በቲክቶክ ስሟ ደግሞ ናዮ ናዮ በቲክቶክ በኩል ከ400000 በላይ ተከታዮች አሏት ከአንድ አመት በፊት እስር ቤት ከመግባቱ በፊት ከ2 ሚሊዮን በላይ ተከታዮች በቲክቶክ ማፍራት የቻለው ዮሐንስ ዳንኤል ወይም ጆን ዳንኤል ነው ጆን ዳንኤል በወቅቱ ከፍተኛ ተከታይ ካላቸው የሀገራችን ቲክቶከሮች መካከል የሚመደብ እንደነበረም የቅርብ ጊዜ ትዝታችን ነው። ወጣቱ ቲክቶከር ጆን ዳንኤል በቲክቶክ በኩል በተለይ በቀጥታ ስርጭት ምሽት ላይ በርካታ ሰዎች ይከታተሉት ነበረም። ከዚህ በተጨማሪም ልዩ ልዩ ቪዲዮችን እያጋራ በርካታ ተከታዮችን ማፍራት ችሎ ነበረም። ከዚህ አለፍ ሲል ደግሞ ልዩ ልዩ የሙዚቃ ቪዲዮችንም እየሰራ በዩቲዩብ በኩል እያጋራም ሀሳብና አስተያየቶች እየተለገሱትም ቆይቶ ነበር። አንዳንዶች ሲናገሩ ጆን ዳንኤል መልካም ልብ አለው በተለይ ወጣቶች በቲክቶክ እንዲታወቁና ገንዘብ መስራት እንዲጀምሩ የራሱን አስተዋጽኦና የሚችለውንም ማድረግ የሚወድ ልጅ ነው ሲሉ ይናገራሉ። በዚህም ስራው በርካታ ወጣቶችን ወደ ቲክቶክ በመሳብም የራሱን አስተዋጽኦ አድርጎም እንዲህ እንዲታወቁ ማድረግ እንደቻለም ነው የሚነገርለት። ታዲያ ጆን ዳንኤል ከዚህ ስራው በተጨማሪ በተለያዩ የበጎ አድራጎት ስራዎችም ይሳተፍ እንደነበረም የምናውቀው ጉዳይ ነው። ወደ እስር ቤት ከመግባቱ ከጥቂት ጊዜያት ቀደም ብሎ እንኳን በጎፋ ዞን በተከሰተው የመሬት መንሸራተት ለተጎዱ ወገኖቻችን የተለያዩ ቁሳቁሶችን በማሰባሰብ በስፍራው በመሄድ እንዳስረከበ በቪዲዮ ላይ ስንመለከት ነበረ። እነዚህንና መሰል በጎ ስራዎችን እየሰራ ቢቆይም በተለይ ከኢትዮጵያ አየር መንገድ ጋር በተገናኘም ያደረገው ነገር ግን በወቅቱ በርካታ ትችቶችን ያመጣበት ጉዳይ ነበረም። በኋላ ደግሞ በርካቶች ቢያዝኑለትም እንኳን 2016 ዓ.ም ማብቂያው ላይ በነሐሴ ወር በሚከበረው የአሸንዳ በዓል ከአዲስ አበባ ከተማ ተነስተው ወደ መቀሌ ለማምራት ነበር ተሰባስበው ወደ ኢትዮጵያ አየር መንገድ አውሮፕላን የገቡት ታዲያም በአዲስ አበባ መነሻውን ባደረገው አውሮፕላን ውስጥ ከገቡ በኋላም በወቅቱ በተከሰተው የአየር ሁኔታ ምክንያት በረራው እንደተሰረዘም ለተሳፋሪዎች በሙሉም አየር መንገዱም ያሳውቃል። ይህንንም ሁኔታ በመቃወም በአየር መንገድ ውስጥ የተለያዩ ብጥብጦችንና ሁከቶችን አስነስቷል በሚል ክስ የቀረበበት ጆን ዳንኤልና እንዲሁም ሌሎቹ ጓደኞቹ ወደ እስር ቤት እንዲገቡ ሆነ ማለት ነው። በዚያም አብረው ከነበሩት ጓደኞቹ መካከል የዲዲያ ነፃነት ወይም ናዮ ደግሞ አንዷ ነበረች። ከናዮ ጋር የጠበቀ ግንኙነት ከመጀመሩ በፊት ጃኒ በሚል መጠሪያ በቲክቶክ የምትታወቀው ስሜን ገብሩ ጋር የፍቅር ግንኙነት እንደነበረው ወደ እስር ቤት ከገባ በኋላ የወጡ መረጃዎች ያመላክታሉ። ታዲያም ከጃኒ ጋር የነበረውን የፍቅር ግንኙነት ካቋረጠ በኋላ እንዲሁ ጓደኛሞች ነበርን፣ ሁለታችንም ሲንግሎች ስለነበርን ወደ ፍቅር አመራን ስትል የምትናገረው የዲዲያ ነፃነት ተፈላልገን የተገናኘ ነው፣ ሁለታችንም ሲንግል ነበርን፣ በቃ አለቀ። ይህ በዚህም የተነሳም በነበራቸው ፍቅር ግንኙነት ገና አዲስ ነፍሰ ጡር ሆና ወደ እስር ቤት እንዲሄዱ ሆነ ማለት ነው። በእስር ቤት ውስጥ የነበራት ቆይታ በተለይ ነፍሰ ጡር ከመሆኗ ጋር በተገናኘ ፈተናዎችን እንደነበሩት የወጡ ቪዲዮዎችና ፎቶዎች ላይ ለመረዳት ችለን ነበረም። በዚያ ሰዓት ታዲያ ከበርካታ ሴት ታራሚዎች ጋር በመሆን ነፍሰ ጡር ሆና በቪዲዮ ላይ ስንመለከታትም በርካታ ኢትዮጵያውያንም እያዘኑላት ከእስር ቤትም እንድትወጣ በጸሎትና በዱዓም አብረዋት ሲቆዩም ነበረም። በመጨረሻም የመውለጃ ጊዜ ደረሰና በዚያው እስር ቤት ውስጥ በነበረችበት ጊዜም ልጇን በሰላም ተገላገለች። አስከትሎም በዋስ እንድትወጣና ልጇን እያሳደገች ከቤተሰቦቿ ጋር በመሆን ክሷን እንድትከታተል ተፈቀደላት። ከእስር ቤት በወጣችበት ጊዜ በርካቶች በእልልታም ተቀብለዋት ነበር። በተለይ የቤተሰቦቿ ነገር ደግሞ ልዩ ደስታ ሆኖም ነበረም። የልጇም የክርስትና በዓል በሚከበርበት ጊዜ ደግሞ በርካታ ወጣት ቲክቶከሮችና ጓደኞቿ በቤቷ ተገኝተው በደስታም እያሳለፉ በተለያዩ ቪዲዮዎች ላይ ተመልክተን ነበር። ጓደኛዋ ጆን ዳንኤል ደግሞ ከጓደኞቹ ጋር በተደጋጋሚ ፍርድ ቤት እየቀረበ ቆይቶ በመጨረሻም በሰላም ወደ ቤቱ ይመለሳል ይፈታል ተብሎ ሲጠበቅ ግን አሁን ግን ያልተጠበቀ ነገር በፍርድ ቤቱ በኩል ተላልፏል። በጠቅላላ ከነበሩት ተከሳሾች መካከል በአምስተኛ ተከሳሽ ሆና የቀረበችው ኤለኒ ክንፈም በአቃቤ ሕግ በኩል የቀረበባትን ክስ በሚገባ በመከላከሏ በሰላም እንድትለቀቅ ሆኗል ሲል ዘሐበሻ በመረጃው አካፍሎናል። ሌሎቹ ግን ዮሐንስ ዳንኤል፣ አማኑኤል ሞጫም፣ ናትናኤል ወንዶሰን፣ ኤልያስ ድሪባም ይዲዲያ ነጻነት ወይም ናዮ ደግሞ ጥፋተኛ ሆነው በመገኘታቸው የመጨረሻውን የፍርድ ውሳኔም ለመስማት ለነገ ቀጠሮ እንደተያዘ ይሄው የዛሐበሻ መረጃ አክሎም ጠቁሞናል። ወጣቱ ቲክቶከር ዮሐንስ ዳንኤል ወይም ጆን ዳንኤል ከቀረበበት የረብሻ ክስ በተጨማሪም የኮምፒውተር አዋጁን በመተላለፍ ከአየር መንገዱ ጋር በተያዘ የስም ማጥፋት ወንጀል በመፈጸም ጥፋተኛ እንደተባለም የዘሃበሻ መረጃ አመላክቶናል ታዲያ በዚሁ ሳቢያ ጥፋተኛ ናቸው ከተባሉት አንዷ የሆነችው ይህችው የዲዲያ ነጻነት ወይም ናዮ እንዳልናችሁ ወደ ቤቷ ተመልሳ በውጭ ሆና ክሷን እየተከታተለች ብትቆይም ጥፋተኛ ናቸው ከተባሉት መካከል በመሆኗ እንደገና ልጇን ጥላ ወደ እስር ቤት እንድትመለስ ተገዳለች። በዚህም ምክንያት ልጇን ቤተሰቦቿም ለመያዝ እንዳሰቡና ናዮ እንደገና ወደ እስር ቤት በመሄዷ ከፍተኛ ሐዘን እንደተሰማቸው የተገኙት መረጃዎች አመላክተዋል። ለኅዳር 18 ቀን 2018 ዓ.ም የተላለፈው ቀጠሮ ታዲያም የተከሳሾች ጠበቆች የቅጣት ማቅለያቸውን እንዲሁም ደግሞ አቃቤ ህግ የመጨረሻም አስተያየቱን ለመስጠት ነው ቀጠሮ የተያዘው። በዚህም ቀጠሮ ምን አይነት ውሳኔ ይተላለፋል፣ ወጣቶቹም የሚጣልባቸው እስር ወይም የገንዘብ መቀጮ አሊያም ደግሞ ሌሎች አይነት ቅጣቶች እንዴት ያሉ ይሆናል ተብሎም እየተጠበቀ ነው። አንዳንዶች ነገርየው ከበድ ሊል ይችላል ብለው ስጋት ውስጥ ወድቀዋል። ሌላኞቹ ግን ግዴለም፣ እስከ ዛሬ ድረስ ፍርድ ቤት እየተመላለሱ በእስር ቤትም የቆዩበትና ሌሎችም አይነት ጉዳዮቻቸው ስለሚታዩላቸው ቅጣቱ ቀለል ሊል ይችላል የሚሉ አስተያየት ሰጪዎችን እየተመለከትን እንገኛለን። ለማንኛውም ውሳኔው ምን ይሆናል የሚለውን በእለቱ የሚወጡ መረጃዎችን አካተን እንደገና የምንነግራችሁ ይሆናል ማለት ነው። በተለያየ ዓለም ጥጎናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን እናመሰግናችኋለን።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 መልካም ጊዜ እስከዚያው